እና ዛሬ ኪራን አብረኑን እንድናሳብደው ፈልጋለሁ። ወዴት ወዴት ወዴት ምንድን ነው ኳላውን? ኪራን ለምን ሰው እየመጣ እየውረድ ብና ኳላ እግዚአብሔር፣ እኔ ፕሮግራም ነው የምጫወትበት እየሰማይ ነው እሱ ከፊት ለፊቱ ዳሽቦርድ እንትኑ። ሰላም፣ እንዴት ናችሁ ቤተሰቦቻችን? በመንዳው አለም ያላችሁ የዩቲዩብ ቤተሰቦቻችን በጣም እንወዳችሁ እናከብራችሁ። ያው ያለናንተ እኛ ምንም ምንም ነን እና በጣም እንወዳችኋለን እና ከብራችኋለን። እንዴት ናችሁ? እንግዲህ ከቪዲዮ ከመጀመራችን በፊት ሌላ ቀንም እንደምንጠይቃችሁ እኔ ማን ነኝ እስቲ ኮሜንት ላይ አስቀምጡልኝ። እስካሁን እንግዲህ ከግማሽ በላይ የሆናችሁት መለየት ይችላቸዋል መቶ ፐርሰንት መለየት እስከምትችሉ ድረስ ይህን ጥያቄ መጠየቅ አናቆሙ ማለት ነው። እኔና ኪራ ዛሬ ቆንጆ የሆነ ቪዲዮ ይዤላችሁ መጥቻለሁ። ያው ብቻዬን አይደለም የመጣሁት ከአንድ በጣም መውዳት ማከብራት ጓደኛዬ ጋር ነው። እንዴት ነሽ? ደህና ነሽ? እንግዲህ ስሟ ማን ነው? ሰላም ባይ አለ። በጣም ጓደኛዬ ናት። ዛሬ እንግዲህ ቆንጆ ቪዲዮ ከእሷ ጋር ሁኜ እሰራላችኋለሁ። ግን ቪዲዮ ምን ቢሆን ደስ ይልሻል አንቺ አንተ ከባባድ ፕራንኮች ስለምሰራ መገመት ይከብዳል። ፕራንክ ነው። ያው እሷ እንደገመተችው ፕራንክ ነው። እና ዛሬ ኪራን አብረኑን እንድናሳብደው ፈልጋለሁ። እሺ ይቻላል። ተስማማች። ምንም አላንገራገረችም፣ ተስማማለች። ፕራንኮቻችንን በጣም ነው የምትወዷቸው። ኮሜንት ላይም እንወዳቸዋለን እያላችሁ በጣም በቃ ታሳውቁናላችሁ። እና ዛሬም ቆንጆ የሆነ ፕራንክ ይዤላችሁ መጥቻለሁ። እንግዲህ በባለፈው ቪዲዮ በጣም መኪናውን ወስጄበት እንዴት እንዳበደ በጣም ከባድ ፕራንክ ነው። ባይዘወይ ኪራም ተናዶ እንደሄደ አይታችኋል። የዛሬው ደግሞ ስጨምርበት ያው ይጨልላል ማለት ነው። ዛሬ ከሰሊጋ ሁነን እናጨልለዋለን። ምን መሰላችሁ ሀሳቡ፣ ሐሳቡ ከሷ ጋር ሁኜ ኪራን እንግዲህ ማሸማቀቅ ነው። ከመኪና ውረድ ምናምን እያልኩ ነው። እንዴት ነው ደስ ይልሻል? ቆንጆ ሀሳብ ነው እንግዲህ ተስማምታለች። ሁላችሁም ይሄን ቪዲዮ እንግዲህ ከማየታችሁ በፊት ላይክ፣ ሼር ና ሰብስክራይብ አድርጋችሁ ይሄን ዩቲዩብ ጀምሩ፣ አይደል ላይክ ና ሼር እንዳይረሳ ሁላችሁም። እንግዲህ ወደ ቪዲዮ እንግዲህ ቤተሰቦች ኪራ እየመጣ ነው። ያው እንግዲህ እኔ እሱን ማሸማቀቅ አይከብደኝም። እንጠብቀውና፣ ሲመጣ እንግዲህ እንጀምራለን ማለት ነው። ሁላችሁም ከዚህ ወዴትም እንዳትሄዱ፣ እንጠብቀው። ኪራም ወዴት ወዴት ወዴት? ምንድን ነው? ከኋላውም ኪራ ለምን ሰው እየመጣ ከቢና ማስገባው ሰው አለ ከኋላውም፣ ኧረ በእግዚአብሔር አንተ ላይ የምሬ ነው። ሂድ። ድገኛ እንግዳ ነው እንደማ ሪስፔክት መስጠት አለበት። ለእንግዳ ወንበሩ ለምን ያስጠጋኸው? ወደፊት ያስጠጋኸው እኮ የሚመጣው እንግዳ፣ ለዛ ነው ምንድን ነው፣ ከኔ የበለጠ እንግዳ አለ? ለአንተ ብዬ ይሄን ሁሉ ላይ ነቀልኩት፣ ከኋላ ሁነ እንዳይደብር እንዳትሸፈን ብዬ ውረድ፣ በእናትህ ሁለታችን ተቀምጠን ሰው ከኋላ መንጨነው ይሻላል። ሪስፔክት ያስፈልጋል። ማነው ማነው? ምን ሆነህ ነው? ሰው ካልኩ አይበቃም? ተው። ሂድ ከኋላ። አረ ነው የምትፈልገው ምን ችግር አለው? እዚህ ከፊት ሆንክ ሁሉ ምን ምን አሁን ሲመጣኩ ማውቃል። ከኋላ ምን እንደው ከኋላ ነው የሚመቸው። ዘና ፈታ ብለህ ለጥ ብለህ ሂድ ወንበሩን በደንብ አስጠገጥህላታል? አዎ። እና አንተ እኮ ግርህን ይይዛሃል፣ እሷ በቃ ፐርፌክት። ለእሷ እንዲሆን አድርጌ ያስቀመጥኩት። ይሄ ለምን ያነሳኸው? ለምን ያነሳኸው ነገር ትሄዳለህ አይደለም? ከኋላ ስትሆን እንዳይደብርህ ነው። ተሸፍኑ። ለአንተ ነው ያነሳሁት ትንሽ ሙቀት ነበር። በእናትህ ሙቀት ነበር። መኪናውንም ይዘህብኝ ይልቅ እንትን እንኳ የመጣሁት ራይድ ፕራይቬሲ ፈልጌ ነው የየም ፕራይቬሲ ፕራይቬሲ ፈልጌ ነው። ለምን በኋላ ከኋላ ወይ በታክሲ ምናምንና እኔ ደግሞ የእቃ መጫኛውስ ግባ የምትለኝ መስል። ስለዚህ ከዚህ አስነሳኝ፣ ከእንደገና እዚህ ተቀመጥኩ። እንደገና ከመጨኝ፣ የምን ፕራይቬሲ ነው? ምን ችግር አለ? ሚስተር ታውሩ ነው። ሰው አትረዳ፣ ሰው አትረዳ። አብሮን የለም ሁለት ካርድ ነው ሲጀመር። ምን ነው? ችግር የለውም። ከሌላ ሰው ካርድ ልፈልግላት እኔ ልብሷን እኔ እየጠበቅኩ ነው እንዴ? እኔ እስከ አሁን ቤት ድረስ እኮ ልብሴን መልበስ እኮ አለብኝ። የእራት ፕሮግራም አይደል እንዴ? እንዴ እኮ ታዲያ በቃ፣ አንተ ቅር ሁለት ቤት ሁለት ካርድ ነው ያለው ወይ ስማኝ፣ ሁለት ካርድ ነው ያለው። ለእሷ ማግኘት ስላልቻልኩኝ አንተ ቅር በቃ ሁሌ አብረን ይድል እንዴ? ዛሬ እንኳን በቃ ቅር። አረ ሱሪ ይወና ዝምብላ ታካብድ። በእግዚአብሔር ወይ ደግሞ እንደዚህ እናድርግ፣ እኔና እሷ እንግባና በሰው ልላክል ካርድ እንዴ እንደ ድንኳን ማለት ሰርቀንም ዝግል አይሻል አው እሱ ይሄዳል ብየ ተበቅኩም ስጨምር አብረን እንሄዳለን ሁለታችን ብቻ ነው የምሰለኝ እሱ መጨመሪ ምንም አገባባል ነው ነው ይደብርሻል ነው አይ እኔ የተጠራውበት ፕሮግራም እኮ ነው ምን እንደሆነ የሚያቻለሽ እኔ ፕሮግራም አይደል እንዴ እኮ ቢሆንም አንተራስህ እኔ እና እኔ እኔ ፕሮግራም ለሷ እኮ ሌላ ካርድ መፈለግ እኮ እንችላለን ምንም ችግር የለውም ግን እኔን መቅረት ማስቀረት ለምን ፈለክ ነው አልገባኝ ማግኘት አንችልም? ለምን ካርድ ማግኘት አንችልም እንዴ በጣም ብዙ ሰዎች እኮ የተጠሩበት ቦታ እኮ ነው። እንዴት ነው እኔም እኮ ለዛ ነው ካርድ ስለማይኖር ስለማይኖር ነው ግራ የገባኝ ነኝ እኮ የዛሬን ቅራ እንደነፈ ቦታ፣ እንዴ አብረን የምንሄደው እንዴ ዛሬ እንዴት ነው የምንቀረው? እንዴ ዛሬ በጣም ብዙ ሰዎች የምታወቁበት እኮ ነው። ለኔም ለስራዬ ይጠቅመኛል እኮ እኮ። እቺ ገኔ ተዋወቃለሁ በቃ፣ እንደም ከሷ ጋር ሆኜ ልተዋወቅ። ደህና ደህና ሰዎች ከሷ ጋር ሆኜ ብትዋወቅ አሪፍ እንዴ ከሴት ጋር ብትሆን ምንም የሚፈጥርልህ ነገር አለ? ምንም እኮ የሚፈጥርልህ ነገር እኮ የለም። ኖ ሁልጊዜ ደግሞ ወንድ እየተጓተቱ እራት ዘንድ አታሰቢ። ሁልጊዜ እራት ምናምን አንድ ሴት እንኳን እስኪ ዘንዲ ድ የት ነው የምትሄደው? ቢያንስ ከሴት ልጅ ጋር እራት እንሂድ። አንተ ምንድን ነው ስለ ከኔ ጋር ብትሆን ነው ኩሞር ሰዎች አንተን አትራክት ልታደርግ የምችለው እንጂ ከእሷ ጋር ችግር የለውም እኮ ትሂድ፣ ግን ካርድ እንፈልግላት ቆይ ስሮ ግን እኔ አንድ ሀሳብ አለኝ። እሷን ይዘህበት የምትሄድበት ምክንያት አንደኛ አልገባኝ። ሁለተኛ ኔክስት ዊክም ታውቃለህ እንትን እንዳለን፣ ሌላ በሌላ ጥሪ እንዳለን። ሌላኛው ጥሪ ላይ እሷን ይዘህ መሄድ ትችላለህ። እኔ ኔክስት ዊክ ምንም አይሰራለኝም። ኖርማል ፕሮግራም ስለሆነ ማለት ነው፣ ላውንች ስለሆነ ፕሮዳክት ላውንች ስለሆነ እሷ መሄድ ይችላል። አመዳት ነው ፈልጋለሁ እኮ ቀድመን ተዘጋጅተናል፣ ለመሄድ ቀድመን ተዘጋጅተናል። ከሳምንት በፊት ነው የነገርኳት ይሄንን ፕሮግራም ማለት ነው። ስለዚህ አንተ ቅር አብረን ብንሄድ የምንተዋወቃቸውን ሰዎች ነው ከእሷ ጋር ልትተዋወቅ የሚችል ስለዚህ እሺ፣ ትቀራለህ ዛሬ? እሺ። ሌላ አንድ ነገር እሺ ልጠይቅህ። ልብስ የት ነው ያለው? መስከልፋው ቤት ነው። ከቤት ይዘነን ውጣ። በቃ ኪራይ ትውርድልን። ምን ማለት ነው? ውረድና በቃ፣ ወይ እንትሽ ከጭንቅላት ወን በእግዚአብሔር። እንዴ ዴኒ ማነ? እንዴ ማነ? እዛ ድረስ እንዴት? ሰሚት ድረስ ማን ይሄዳል? ስራ ግን አሁን ሂጅ። ሰው ፊት አታጨቃጭቀኝ። ምንድን ነው ቆ ችግር? እሺ፣ እሺ፣ ሰሚት ድረስ ሂጅ። ልብስ መቀየር አለብኝ ሄጀ ስለ ለምን ነው የምትቀይረው? እኮ አሁን በአንተ ቦታ እኮ ገባች። ለምን ነው የምትቀይረው? ዝም ብለህ መሄድ በቃ አለብኝ። እሷን እሺ፣ እኔ ካርድ የጠፍቶ ነው ብዬሽ። ልቧ እንደ አንተ አይደበርም። ሁለታችን በተጠራንበት ፕሮግራም ላይ እንደዚህ አይነት ነገር አደረከኝ እኮ። ምሳ እራሱ አልበላሁም። ኧረ በስመ አብ እንብላ ሄደ የት እንብላ? ምንድን ምንድን ነው የምት ዮንክ ያለው አንተ? ማለት እኔና እሷ እኮ ነው ያወራነው እኮ። ታዲያ ሄደን እንብላ፣ እኔ ምን ችግር አለው ነው የሚሉት። ዲንዲ ታይ እንደ ለም ምሳ እንበላለን ብለን ነበር። ምሳ በልተን በዛው ልብሱን ምን እንድናመጣው ነበር። አዎ ሁለታችን አብረን ነበር፣ እንደዛ ነበር ያሰብን። ታዲያ እኔን እዚህ አውላላ ሜዳ ላይ ነው ጥላኝ የምትሄድ? ወይ ራይድ ያዝ ወይ ታክሲ በታክሲ እዚህ ጋር ተራ አለ። እዚህ ጥፍት ስትል በዚህኛው በኩል የመገናኛ ታክሲ ተራ አለ። ቀጥታ መገናኛ ሄደና ከዛ ሰሜት ትሄዳለህ በታክሲ። አይሻልም? እንደዛ ይሻላል። የተሻለ አማራጭ አለ የምታውቀው ከዚህ? የለም። ታክሲ ያዝ እና አዎ። ሰዓት በጣም ሄደብን። በጣም እየገለልክ ነው። እንዴት ነው በዚህ ሰዓት ታክሲ ከሰ ይኮ የሰራተኛ መውጫ ሰዓት እኮ ነው። ተጋፍች ስዕል መስዬ ልሂድ። አንዳንድ ጊዜ ለሰው ስትል ምን አለ ስዕል ብቶ

እሺ፣ አንድ አንድ ሐሳብ አለኝ። እኔን አድርሱኝ እዛ ቤት አይ ቤት እ ቤት እና ድርስ ቀጥታ ውረድና ያሰብ ታክሲ ወይ ደግሞ ራይድ ደውለን ነው ነው ጋቢና ያዛ ሂዶ ጋቢና ሂድ ግባ ታክሲ የራሱ እንዲመስለው እኮ የሹፌሩ ቦታ ጋር ተቀልቀ በጣ ዳይለጂ የምሬን ኮሮ ኪሎ ይላውን ከሳይ ማችን ናት። በሰዓት በጣም ይዶብናል ነው ታዲያ ማድረግ የምችለው ሱራፌል፣ አሁን እኮ አንተ እያልከኝ ያለው ነገር ምንድን ነው መሰለክ? አንተ በታክሲ ሂድ፣ ፕሮግራሙ ላይ አትሁን ያልከኝ ገባሃ ያልኳ ቢሆንም ዛሬ ፕሮግራማችን ምንድን ነው? እኔ እናንተ ልንር ነበር የነበረው ለእሷ ከሳምንት በፊት የነገርኳት ኦልሬዲ ታውቃለች። ስለዚህ ከእሷ ጋር ነው የሄደው። አለቀ። እንዲ ለእኔ እኮ ቀኑ ቀን እኮ መቶልኛል እኮ ካርዱ በእኔ ስም እኮ ነው የመጣው። ያ በናት ሰልችቶ ፀሐይ ራሱ አቃጥሎ ምንም ችግር የለም እንኳ አንቺ ብትሄጂ፣ ግን ሌላ ካርድ እንፈልግልሽ ነው ያልኩት። ከሳምንት በፊት ነው ፕሮግራም የነገረኝ። እንሄዳለን ብዬ ነው የጠበቅኩት። አዎ ዋስጤ ማለት ዋስጤ ማለት

በታክሲ ምናምን ለምን ይገፋል። እግዚአብሔር እንደዚህ አይነት ሰዓት መስኛው ነበር የፈለገ ቢሆን። እንዴት አሁን የሱ ጓደኛ ነሽ፣ ለእኔ እንዴት ሪስፔክት አይኖርሽም? ይሄ ይሄ እንትን እኔ እና እሱ ቤት እንጨርሳለን፣ እንደ እንደዛ ኮሌጅ እንደ ባልና ሚስት ቤት እንጨርሳለን ማለት ጀምር እኔ እናንተ ዴና ተራንድ ላይ እንዴ የሚኖረው መነጋገር ያለብን ነገር ብቻ አንነጋገርማ። እሷ ግን ውሃ ጠማኝ ስል እንዴ ምን ችግር አለው ብትሰጪኝ፣ አንቺ ቢሆን ምን ችግር አለው? እሷ ነው ኦልሬዲ በቃ ወንጣት ትተዋለች። ውሃ ምን ችግር አለው? ውሃ ውሃ እኮ ቀላል ነገር እኮ ነው። ምንም እንትን የሚል ነገር እኮ አይደለም። እና ኪሌል ትወርድልህ አሁን በጥሩ የት ነው የምወርደው? የት ነው ሄደው ጉልበት የተጨመረው ማስወረድ? ከማረጌ በፊት ዱብ ብትል አይሻልም? ጉልበት የተጨመረው ማለት ነው። ጉልበት ጨምሪ። እንዴት ጎትቼ ከማወርድ ነው ብትወርድ አይሻልም? ሱራቴ እያረክ ያለው ነገር በጣም ከባድ ነገር ነው። የምሪ ነው ሶፊታ ነው ወይስ በፊት በፊት ፊት፣ እንደዚህ መናገር በጣም ይደብራል። ከኛ ደግሞ እንትናገረበት መንገድ አሁን እስቲ አስበው፣ አሁን ሰዓት ሆናል ከ9 ሰዓት እስከ አንተንስ አስበው፣ ከዛ እሷን ደሞ መስቀል ፍላውሪ ደል ልብሷን ይዘን መተን ሴቶቼ እስቲ አሰብ ኢማጂን አድርገው፣ እስኪ ሰዓቱን እራት አርፈደ ነው የምንደርሰው ማለት ነው። ሴቶችን ደግሞ ታውቃለህ ቶሎ አይወጡም ለባብሰው። ስለዚህ ታስረፍደኛለች። ገና ፀጉርሽ እራሱ ሰራት አለበት። ከዚህ በላይ ምን ልትሆኝበት ነው? አይ ሜካፕ በጣም የማይሆን ነገር እያደረግክ ነው። እሺ አንድ ነገር ልንገርህ፣ ምሳ እንብላ መጀመሪያ። በጣም እርቦኛል፣ ምሳ እንብላ። ከዛ በኋላ እኔ በራይድ ወደ እዚያ ልሂድ። እሺ ደውዬ ልዘዝልህ፣ እ ደውዬ ልዘዝልህ። አንድ ሬስቶራንት አለ፣ አይሻልም? በጣም እያቀጠልክ ይሆናል። መብላት ይቻላል፣ መኪና ውስጥ፣ ራይድ ውስጥ አይደል? የአንተ ልጅ ምንድን ነው ትዳር ነው እንክብኝ እኮ ንግግር ነው በቃ ስትሉ ደውሉልኝ ስትጨርሱ ፕሮግራሙንም የምትል ከሆነ አሳውቀኝ በሉ በቃ ሰማ ሰማ ሞባይል ወንካንካ ከሞራድ በፊት

ወይኔ ወንድሜ፣ ወይኔ ወይኔ፣ ሙሉ በል አልጀመረም። ይመቸኝ ግን እንደዚህ ነው የምጫወትበት። አው እሱ ጋር እየሰማኝ ነው። እሱ ከፊት ለፊቱ ዳሽቦር እንትኑን በደንብ በደንብ በደም ቦሮ ቦዲው ፊት ለፊት ያለው አው እንደሱ ተዋርገው አካባቢ ትንሽ ቆሸሽ ብሏል። የኔ ምስኪን

ባለፈው ራሱ የሰራሁት ፍራንክ በጣም ከባድ ነው። ወይስ አሁን ምንድን ነው የማደርገው? ይቅርታን ጠይቀው ይቅርታን ጠይቀው ደግሞ ሄደህ በስመ አብ፣ ይሄ ልጅ እያመረ ነው። በቃ ከባባድ ፍራንክ እያደረኩት አሁን። በስመ አብ፣ የበቀደሙ ፍራንክ ከባድ ነበር። የባለፈው የመኪናው አሳብዶት ነበር ተደርጎ የቀጣይ ቪዲዮ ላይ ይቀርታለዋል እና ቤተሰቦች፣ በጣም ነው የምወዳችው። አሪፍ ፕራንክ እንደነበር ተስፋ አረጋለሁ። አረ ያ አሪፍ ፕራንክ እንደሆነ ተስፋ አረጋለሁ። ሰብስክራይብ አላርጋችሁ፣ ሰብስክራይብ አድርጉ። በቀጣይ በሚገርም ቪዲዮ እንግዲህ እንመጣለን፣ እሱ ፕራንክ ካላረገን ማለት ነው እና ቻው።